ሰላም ጤና ይስጥልኝ። ወደ ተከብራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ህዳር 22 2018 ዓመተ ምህረት የምሽት መዋለ ፋኖ ነው ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። በከተሞች የሚደረገው የወጣቶች አፈሳ ተጠናክሮ መቀጠሉ ተሰምቷል። የአገዛዙ ብልጽግና ጥምር ጦር ኃይል በአማራ ክልል በርካታ ቁጥር ያላቸው ወጣቶችን አፍሶ ወደ ወታደራዊ ማሰልጠኛ ትምህርት ቤት መውሰዱ እየተነገረ ይገኛል። በዝርዝር የምናስደምጣችሁ ጉዳይ ነው። ይህ የሚሰጣቸውን ድርጅታዊ ግዳጅ በመቀበል ከአረመኔው ሰራዊት ጋር እንደሚፋለሙ በደባይ ጠላት ግን ወረዳ ጊዜያዊ መንግስት የኋላ ደጀን የሰራዊት አባላት ተናግረዋል። በመልሶ ማደራጀት ተግባሩ መርቂ ውጤት እያስመዘገበ የሚገኘው 206ኛ ኮር ጊዜያዊ መንግስት አስተዳደር የማህበረሰቡን ጸጥታና ፍትህ ከማረጋገጥ ጎን ለጎን የኋላ ደጀን ሰራዊት በማደራጀትና በማብቃት ልዩ ልዩ ስልጠናዎችን ሰጥቷል። በዝርዝር እናስደምጣችኋለን። በሸዋ የተሰማራው አገዛዙ አየር ወለድ ኮማንዶ እርምጃ ተወስዶበታል በሸዋ ልዩ አምባ ላይ በተደረገ ተጋድሎ አንድ ኢሱዙ ሙሉ የአየር ወለድ ኮማንዶ አባላት ሙሉ በሙሉ መደምሰሳቸው ተሰምቷል ይህ በእንዲህ እንዳለ ምስራቅ አማራ ቀጠና ምኒልክ ህዝብ በመርሳና አካባቢው ድል ተቀዳጅቷል የዚህን የድል መረጃም ወደ እናንተ እናደርሳል የአማራ ፋኖ ብሔራዊ ልምስራቅ አማራ ቀጠና ምኒልክ ህዝብ ላስታሳምነው ኮር ሸት ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ፋኖዎች በዛሬ ዕለት በደማቅ ሁኔታ አስመርቋል ለህዝባችን ለምንሰጠው አገልግሎት የተሳካ እንዲሆን ፋኖ ትልቅ አስተዋጽኦ አድርጓል ሲሉ የጤና ባለሙያዎች ተናገሩ። በሰሜን ጎንደር ዞን በተለያዩ አካባቢዎች የህፃናት ክትባት በተገቢው መንገድ እየተሰጠ መሆኑን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይዝ የራሳ መሆኑ በነ ሶስተኛ ኩር አስታውቋል። በድጋሚ ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን የግሎባል ፋኖ ሚዲያ የዩቲዩብ ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ ይወዳጁን። ወደ ዝርዝር መረጃው አልፋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በከተሞች የሚደረገው የወጣቶች አፈሳ ተጠናክሮ ቀጥሏል። የአገዛዙ ብልጽግና ጥምር ጦር ኃይል በአማራ ክልል በርካታ ቁጥር ያላቸው ወጣቶችን አፍሶ ወደ ወታደራዊ ማሰልጠኛ ትምህርት ቤት መውሰዱ እየተነገረ ይገኛል። በዚህ ሳምንት በመላ ሀገሪቱ በሚገኙ ከተሞች የተጠናከረ አፈሳ ተካሂዷል። በአማራ ክልል በሚደረገው የወጣቶች አፈሳ የቤተ ክርስቲያን አገልጋይ የሆኑት የቆሎ ተማሪዎች መታፈሳቸው የብልጽግናው መንግስት አረመኔያዊነት በግል ያሳየ ተግባር ተብሏል። አገዛዙ ከዚህ በፊት በጎጃም ሜጭ 16 የቆሎ ተማሪዎችን በአሰቃቂ ሁኔታ መረሸኑ ይታወሳል። ዛሬ ላይ ደግሞ በየአብያተ ክርስቲያናቱ ሚሊሻ ኃይል በማሰማራት በርካታ የቆሎ ተማሪዎችን እንዲታፈሱ አድርጓል። ፀረ አማራው የአብይ አህመድ ሊ አገዛዝ በአማራ ህዝብ ላይ ና አብያተ ክርስቲያናት ላይ የሚፈጽመው የተጠና ጥቃት አጠናክሮ የቀጠለ ሲሆን ዛሬ በሰሜን ወሎ ዞን መናገሻ ወልዲያ የፈጸመው ግፍ አሳዛኝ ክስተት ነው ሲሉ የወልዲያ ከተማ ነዋሪዎች ተናግረዋል። ዛሬ ህዳር 2 2018 ዓ ም ከጧቱ ሁለት ሰዓት የአገዛዙ ብልጽግና ሚሊሽ ኃይል የቆሎ ተማሪዎችን አፍሰው ወደ አልታወቀ ቦታ የወሰዱ ሲሆን ከአፈሰው ለማምለጥ የሞከሩ የቆሎ ተማሪዎች ደግሞ መገደላቸው ተረጋግጧል። ይህ ያገዛዙ ድርጊት በጎንደር በተለያዩ አካባቢዎች የተፈጸመ ሲሆን በሰሜን ጎንደር ጃና ሞራ፣ አጅሬና ዳባት ቁጥራቸው በውል የማይታወቅ የቆሎ ተማሪዎች ታፍሰው ተወስደዋል። በደቡብ ጎንደር ጉና በየምድር ከወራ በፊት ሀያ የቆሎ ተማሪዎች ታፍሰው የተወሰዱ ሲሆን ሰሞኑን እየተደረገ ባለው አፈሳ ደግሞ ወለላባር፣ አጎና፣ ስማዳ፣ ደራና ፎገራ እንዲሁም ስማዳ የቆሎ ተማሪዎች መታፈሳቸው ተረጋግጧል። አገዛዙ ከቆሎ ተማሪዎች አፈሳ በተጨማሪ የከተማ ወጣቶችንም አፈሳ አጠናክሮ ቀጥሏል። ባለፈው ሳምንት ቅዳሜ በመዲናው አዲስ አበባ ሁለት ሲኖ ትራክ ተሽከርካሪ ወጣቶች መታፈሳቸው መዘገባችን ይተወሳል። ዛሬም አፈሳው ተጠናክሮ የቀጠለ ሲሆን የታፈሱ ወጣቶች በየክፍለ ከተማው በሚገኙ የመሰብሰቢያ አዳራሽ ታጉረው እንደሚገኙ ተገልጿል። ባህር ዳር፣ ጎንደር፣ ደብረታቦር፣ ታቦር ማርቆስና ፍኖተ ሰላም የወጣቶች አፈሳ ከወትሮ በተለየ ተጠናክሮ መቀጠሉን እየተነገረ ሲሆን በደቡብ የሀገሪቱ ክፍልም አፈሳው ተጧጡፎ ቀጥሏል። በደቡብ ምዕራብ ኢትዮጵያ ቤንችማ ቦንጋ አሪ ጅንካ እንዲሁም በደቡብ ኢትዮጵያ ላይታ ጋሞ ጎፋ በማዕከላዊ ኢትዮጵያ ወልቂጤ ቡታጅራና ሰልጤ በአስገዳጅ ሁኔታ የታፈሱ ወጣቶች ተጭነው ወደ አዲስ አበባ እየተወሰዱ ነው ተብሏል በኦሮሚያ ክልል የሚታፈሱ ወጣቶች መኖራቸው እና አብዛኞቹ በቤተሰቦቻቸው በተከፈለላቸው ገንዘብ መለቀቃቸውን የአይን ማኞች ተናግረዋል አንድ ቤተሰብ በሚሊሻ የተያዘውን ልጁን ለማስለቀቅ እስከ 200 ሺህ ብር ድረስ እየከፈለ እንደሚያስወጣ ተገልጿል በሸዋ የተሰማረው አገዛዙ አየር ወለድ ኮማንዶ እርምጃ ተወስዶበታል በሸዋ ልዩ አምባ ላይ በተደረገው ተጋድሎ አንድ የሱዚ ሙሉ የአየር ወለድ ኮማንዶ አባላት ሙሉ በሙሉ መደምሰሳቸው ተሰምቷል በቀጠናው በተደረገው ትንቅንቅ እርምጃ ከተወሰደባቸው አየር ወለድ ኮማንዶ አባላት በተጨማሪ አንድ የአድማ ብተን አዛዥ ሲገደል ሌላኛው አዛዥ ደግሞ አንገቱ ላይ በስናይፈር ጥይት ተመቶ በህይወትና በሞት መካከል እንደሚገኝ ከስፍራው የደረሰን መረጃ ያመለክታል ይህ በእንዲህ እንዳለ የምስራቅ አማራ ኮር ሁለት 2 ታጠቅ ክፍለ ጦር ዙፋን ጠባቂ ሰራዊት ላይ ድል ተጎናጽፌያለሁ ብሏል። ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦር ወዳለችበት በቀጠና ህዳር 19 2018 ዓ.ም ተምረት ወደ መርሳ ከተማና ኒኒበር በመነሳት ወደ አካባቢው ያቀና የአገዛዙ ጥምር ጦር ኃይል ከፍተኛ ወነ ሰባ እና ቁሳዊ ኪሳራ አስተናግዶ ተመልሷል። የጠላት ኃይል ከመርሳ ከተማና ኒኒበር በሁለት አቅጣጫ ለማጥቃት እንቅስቃሴ ያደረገ ሲሆን ታጠቅ ክፍለ ጦር ሁለተኛ ሻለቃ ጠዶት ሚካኤል ላይ ደፈጣ ይዘው በመጠበቅ በርካታ ኃይሉ ላይ ያላሰበውን ጥቃት በማድረስ ሞት እና ቁስለኛውን ይዞ እንዲመለስና ወደ መጣበት ምሽጉ እንዲገባም አድርገውታል ሲል የአማራ ፋኖ ኦፕሬሽናል ምስራቅ አማራ ቀጠና ምን ሜልክዝ ህዝብ ግንኙነት መምሪያ መረጃውን አድርሶናል። ይህ በእንዲህ እንዳለ በልማት ስራ ላይ በነበሩ ሰላማዊ ዜጎች ላይ ጥቃት ተከፍቶ ቢያንስ ስድስት ሰዎች መገደላቸው ተረጋግጧል። አገር ጠሉ የአብይ አህመድ አሊ ሰራዊት በመንገድ ስራ ላይ በነበሩ ሰላማዊ ዜጎች ድንገተኛ ተኩስ በመክፈት ጥቃት የሰነዘረ ሲሆን በጥቃቱም ስድስት ተገድለው በርካቶች ደግሞ አካላዊ ጉዳት አስተናግደዋል። አማራ ጠሉ የአብይ አህመድ ወንበር ጠባቂ ኃይል ለልማት በወጣ ህዝብ ላይ በሞርተር በፈጸመው ጥቃት ነው አብዛኞቹ ጉዳት የደረሰባቸው። ራሱን ጥምር ጦር ብሎ የሚጠራው የአማራ ጠሉ አብይ አህመድ ወንበር አስጠባቂ ኃይል በሰሜን ወሎ ዞን መቄት ወረዳ በመንገድ ጠረጋ ልማት በተሰማራ ህዝብ ላይ ድንገተኛ ተኩስ በመክፈት መካናይዝድና የቡድን መሳሪያ በመጠቀም በስድስት ሰዎች ላይ ከፍተኛ ጉዳት አድርሷል። በዚህም ፋሽስቱ አብይ አህመድ አገዛዝ ህዝብ ጠል፣ ልማት ጠል፣ ማንነት ጠል ፍጹም ሰብአዊነትም የሌለው መሆኑን በይፋ አረጋግጧል። ፋኖ ካውዱ ያጎን ለጎን በዘራፊ ኃይሎች ላይ እርምጃ መውሰዱን አስታውቋል። የኤርጋሲ ሳይሌቦችም በደቡብ ጎንደር ቀጠና በቁጥጥር ስር ውለዋል። አገዛዙ ብልጽግና ያሰማራቸው አድማብተና ሌቦች በዘረፋ ላይ እንዳሉ በቁጥጥር ስር ውለዋል። በደቡብ ጎንደር ቀጠና የተሰማሩ አገዛዙ ተልእኮ ፈጻሚ ሌቦች በአምራ ፋኖው ብርሃይል ሰሜን አምራ ቀጠና በላይዛ እንደኛ ኮር ቁጥጥር ስር መዋላቸው ተነግሯል። ሰው በማገት አስገድዶ በመድፈር አሽከርካሪዎችን በማገትና በመግደል ወንጀል ላይ የተሰማሩ የባዴን አጀንዳ ፈጻሚዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኙም ታውቋል። በገዛዙ ብልጽግና የተሰማሩ የአድማብተናና የሚሊሻ አባላት የፋኖ ልብስ አልብሶ ወደ ቀጠናው እንዲገቡ ከተደረገ በኋላ በማህበረሰቡ ላይ ዘረፋ እንዲፈጽሙ ግዳጅ ስለመሰጠታቸው መናገራቸውንም ኮሩ አስታውቋል። ትናንት ዳር 192018 ዓ ምት በደራ ወረዳ ግዛዙ ጥምር ጦር ሰራዊት እየተተራመሰ ባለበት ቀጠና ግዛዙ ያሰማራቸው ሁለት የአድማብተና አባላት አስፓልት ላይ የህዝብ መኪና በማስቆም ስልክ፣ ገንዘብ፣ የእጅ ቀለበት ሳይቀር እየቀሙ በነበረበት ሰዓት የሜጀር ጀኔራል ባንታ ባት አንደኛ ኮር የጣና ግላውዲዮስ ክፍለ ጦር በቁጥጥር ስራ ውሏቸዋል። አናፍስቶቹ በልዩ ኦፕሬሽን ወር በላዎችን ያለምንም ተኩስ እስከዘረፉት ንብረት ስልክና ሙሉ ትጥቃቸው በመማረክ በቁጥጥር ስራ ውለናቸዋል ሲል የኮር ህዝብ ግንኙነት መምሪያ ኃላፊ አስታውቋል። ይህ የሚሰጣቸውን ድርጅታዊ ግዳጅ በመቀበል ከረመኔው ሰራዊት ጋር እንደሚፋለሙ በደባይ ጠላትግን ወረዳ ጊዜያዊ መንግስት የኋላ ደጀን ሰራዊት አባላት ተናግረዋል። በመልሶ ማደራጀት ተግባሯ አመርቂ ውጤት እያስመዘገበ የሚገኘው የ26ኛ ኮር ጊዜያዊ መንግስት አስተዳደር የማህበረሰቡን ፀጥታና ፍትህ ከማረጋገጥ ጎን ለጎን የኋላ ደጀን ሰራዊት በማደራጀትና በማብቃት ልዩ ልዩ ስልጠናዎችን ሰጥቷል። በኮር ስር ያሉ ክፍለ ጦሮች የተሰጣቸውን የስራ ስምሪትና ግዳጅ በብቃት እየተወጡ ሲሆን የ26ኛ ኮር 24ኛ ክፍለ ጦር በደባይ ጥላትግን ወረዳ የኋላ ደጀን ሰራዊቶች ጋር በወቅታዊ ጉዳዮች ላይ መክረዋል። በውይይቱ በመልሶ ማደራጀት ተግባሩ የተሰሩ ቀጠናዊ አበይት ጉዳዮች እና የስራ አፈጻጸም የገመገሙት የሰራዊቱ አባላት ከክፍለ ጦሩ የሚወርደውን ማንኛውም ድርጅታዊ ተልኮን በመቀበል ከአረመኒው ሰራዊት ጋር እንደሚፋለሙ አስታውቀዋል። ይህ በእንዲህ እንዳለ በደጀን ወረዳ ካድሬዎች መሪነት ህዝብን ሲዘርፉ የነበሩ ከአረመኒው ሰራዊት ጋር የተሰለፉ ከአስር በላይ ሚኒሻዎች ከርተው ሰላሳ አራተኛ ክፍለ ጦር ዛምብራ ሻለቃን ተቀላቅለዋል ተብሏል። በተያያዘ ዜና በደጀን ወረዳ ጉቤ ያሉ አምስት የአድማ ብተን አባላት በአረመኔው ሰራዊት ሲረሸኑ በደብረ ማርቆስ ከተማ ተጠርንፈው የነበሩ የአገዛዙ ብልጽግና አገልጋይ ሚኒሻዎችም ተረሽነዋል ተብሏል። የሁለት መቶ ስድስተኛ ኮር አደረጃጀት ዘርፍ መምሪያ የመልሶ ማደራጀት ተግባሩን በተቀላጠፈ ሁኔታ እየፈጸመ ሲሆን፣ ኮሩ በተቋቋመ በአጭር ጊዜ ውስጥ መዋቅርን በማሻሻል ሰራዊቱን ለተሻለ ግዳጅ እያበቃ ሲሆን፣ በመልሶ ማደራጀት ተግባሩ ትኩረት ሰጥቶ እየሰራም ይገኛል። ሁለት መቶ ስድስተኛ ኮር በስሩ ያሉ ክፍለ ጦሮችን በማደራጀት ሰራዊቱን በጠንካራ ሻለቆች እያዋቀረ እንደሚገኝ አስታውቋል። የህዝብ አገልግሎት ሰጪ ተቋማት አጠቃሎ በአዲስ የተደራጀው ጊዜያዊ መንግስት በኮሩ ቀጠናዎች ባሉ ወረዳዎችና ቀበሌዎች ቢሮ በመክፈት አገልግሎት መጀመሩን ያረጋገጠው 206ኛ ኩራ አደረጃጀት መምሪያ የተሰጠውን ድርጅታዊ ተልኮ በብቃት እየተወጣ እንደሚገኝ ተናግሯል። ኮሩ የሥራ ስምሪት ወስዶ ከተንቀሳቀሰ ጀምሮ በርካታ ተግባራት መከወኑን ያወሳው መምሪያው 24ኛ ክፍለ ጦርን በመልሶ ማደራጀት ተግባሩ ሙሉ ለሙሉ ያዋቀረ ሲሆን የክፍለ ጦር ቀኝና መሀንዲስን ጨምሮ ቀጠናውን ሸፍነው የሚንቀሳቀሱ ጠንካራ ሻለቆችን በማደራጀት ክፍለ ጦሩ የሚሰጠውን ግዳጅ በብቃት ለመወጣት በሚያስችል ቁመና ላይ እንደሚገኝ አክሎ ገልጿል። ከመልሶ ማደራጀት ተግባር ጎን ለጎን ከአካባቢው ማህበረሰብ፣ ከሀገር ሽማግሌዎች፣ ሴቶች፣ ነጋዴዎች እንዲሁም ከመላው ሰራዊቱ ጋር አስቀድሞ ውይይት ያደረገው ሁለት መቶ ስድስተኛ ኮር ግዳጆችን በብቃት ለመወጣት የማህበረሰቡ ተሳትፎ አይነተኛ ሚና እንደነበረው የሁለት መቶ ስድስተኛ ኮር አደረጃጀት መምሪያ ኃላፊ አስር አለቃ ደርሳቸው አትንኩት ከሁለት መቶ ስድስተኛ ኮር የሚዲያ ክፍል ጋር ባደረገው ቆይታ ገልጿል። ለህዝባችን ለምንሰጠው አገልግሎት የተሳካ እንዲሆን ፋኖ ትልቅ አስተዋጽኦ አድርጓል ሲሉ የጤና ባለሙያዎች ተናገሩ። በሰሜን ጎንደር ዞን በተለያዩ አካባቢዎች የጸና ክትባት በተገቢው መንገድ እየተሰጠ መሆኑን የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ የራስ አሞራ ውብነህ ሶስተኛ ኮር አስታውቋል። ለጸና ክትባት ለመስጠት ወደ ቀጠኖ የገቡ የጤና ባለሙያዎችን በተገቢው መንገድ እንክብካቤ እየተደረገላቸው እንደሚገኝ የራስ አሞራ ውብነህ ሶስተኛ ኮር ጭና ክፍለ ጦር አስተዳደር መምሪያ አራፊ አርበኛ ዘመነበር ያስታውቋል። የህክምና ባለሙያዎችን መንከባከብ ግዴታ አለብን ያለው አርበኛው፣ በዚህ መሰረትም ባለሙያዎች በነጻነት በመንቀሳቀስ ለህዝባችን የህክምና አገልግሎት እየሰጡ ይገኛሉ ብሏል። ደከመኝ ሰለቸኝ ሳይሉ ህዝብ የጣለባቸውን ሙያ ኃላፊነት በሚገባ እየተወጡ በመሆናቸው በምረፋ ነው ቢራይል በላይ ዘለቀ ላቅ ያለ ምስጋና ተችሯቸዋል። ለህዝባችን የተሳካ የህክምና አገልግሎት እንዲሰጥ አስቻይ ሁኔታ ለፈጠረልን ፋኖ ላቅ ያለ ምስጋና እናቀርባለን ሲሉ በቀጠናው የተሰማሩ የጤና ባለሙያዎች ገልጸዋል። ወደፊትም ለምናከናወነው ስራ የተሳካ እንዲሆን የፋኖ ድጋፍ እንዳይለየን ሲሉ ተናግረዋል። ከዚህ በፊት ለመንግስት ተደጋጋሚ ጥያቄ አቅርበን ያልተፈታልን ጥያቄ አሁን ላይ ጥያቄዎችን ለፋኖ በማቅረብ አፋጣኝ ምላሽ ተሰጥቶናል ሲሉ የአካባቢው ማህበረሰብ ተናግረዋል። አገልግሎቱ ቀጣይነት እንዲኖረው ሁሉም የድርሻውን መወጣት እንዳለበት ተጠቁሟል። ያው ተመልካቾቻችን እንግዲህ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዘራ ሳማ ስተኛ ኳር የጭና ክፍለ ጦር ቀጠና ላይ የጤና ባለሙያዎች ክትባት እየሰጡ ነው የሚገኙት። የክትባት እንትናቸው የትራኮማ ክትባት እየሰጡ ነው የሚገኙት። ክትባቱን እንዲሰጡ አስፈላጊውን ትብብር በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ራሳ አማራ ሶስተኛ ኮር የጭና ክፍለ ጦር ትብብር እያደረገላቸው ይገኛል። ተመልካቾቻችን እንግዲህ እዚህ ፊት ለፊት የምታዩዋቸው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ራሳ አማራ ሶስተኛ ኮር ጭና ክፍለ ጦር ቀጠና ላይ የጥራ ኃይና ንዑስ ወረዳ ጤና ጣቢያ ባለሙያዎች፣ ጤና ኤክስቴንሽኖች እዚህ ፊት ለፊት ምታዮቻቸው ነው። እዚህ ላይ ደግሞ ሐኪም አለ ምታዩት። እዚህ በጎናቸው እነዚህ ፋኖዎች አሉ። የጭና ክፍለ ጦር ህዝብ አስተዳደር ባለሹርባው አርበኛ ዘመን በሬ ይባላል። እንግዲህ እዚህ ቀጠና እሱ በማስተባበር አጠቃላይ ህዝቡ የትራኮማ ክትባት እንዲያገኝ በማድረግ በኩል ከፍተኛ ሚና እየተወጣ ይገኛል። እንግዲህ ህዝባችን በጤና ዘርፍ፣ በግብርና ዘርፍ፣ በትምህርት ዘርፍ ተጎጅ እንዳይሆን እንግዲህ እንደኛ እነዚህ ተቋማት ፐብሊክ ሰርቫንት እንደመሆናቸው መጠን ጉዳት እንዳይደርስበት ማህበረሰቡ እነዚህን የጤና አገልግሎት እንዲያገኝ ጤና ባለሙያዎች ከምንም ስጋት ውጪ ሆነው እንቅስቃሴዎችን እያደረጉ ለማህበረሰቡ አገልግሎት እንዲሰጡ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ራስ አማራ ሶስተኛ ቆር የጤና ክፍለ ጦር ስር ከፍተኛ እንክብካቤ እየተደረገላቸው ይገኛል። እንግዲህ እያደረግን ያለውን እገዛ የጤና ባለሙያው የተወሰነ ይለናል። ወንድሜ እንኳን በሰላም መጣችሁ። ወደ ስራ በሰላም ያው እኛ የምንገኘው አሁን ወገድ በሚባል የልማት ቦታ አካባቢ ነው፣ እና ከዚሁ ላይ ማዕከል ላይ የምንሰጠው እዚህ ፕሮማክስ ዘመቻ ነው። በይሄ በኩል በሰላሙ በኩል ምንም ነገር ስጋት ያለው የለም። እኛም ስራ ተንቀሳቅሰን እየሰራ ነው። ከያሉትም ሳቦ ጅሮሰን እንዲሁም ድምጦ እየማዕቀሉ እየዞርን በሰላም እየተንቀሳቀስ እየሰራ ነው። በእኛ በኩል ምንም ስጋት የለም። እናመሰግናለን። ያው የማህበረሰብ እየመጣላችሁ ነው፣ በደንብ እየከተባችሁ ነው። ማህበረሰብ እየተቀሰቀሰ እየመጣ ነው። ከጀርባ የሚመጡም አሉ፣ ተከትበው የሚሄዱ አሉ። ያው ስራ ወቅት መኸር ሰዓት ስለሆነ ቶሎ ቶሎ ስለሚሄዱ እንደዛው በጣም እናመሰግናለን። በድጋሚ ሰላም ጤና ይስጥልኝ። ውድ የተከበራችሁ አድማጭ ተመልካቾቻችን ለዛሬ ህዳር 22 2018 ዓ.ም ለምሽት ያዘጋጀንላችሁ አበይት መረጃዎች የተከታተላችሁትን ይመስል ነበር። ከኛ ጋር አብራችሁን ቆይታ ስላደርጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።